ብሩኬ ሀይሚን አብሬሽ፣ ካላደርኩ፣ መልሶ ደግሞ ሀይሚ አይቻልም ሞቼ ይገኛለሁ፣ በፍጹም አብረኝ አታድርም። እንኳን አንተ በዚህ ዕድሜ ወንድሞቼ ጋር እንኳን አብሬ ያላድርም፣ እንዴት ከኔ ጋር ታድራለህ? በማለት እንግዲህ የዛሬ የሃይሚና የሃይሚና የብሩኬ ቪዲዮ እንግዲህ ለየት ያለ ነበረ። በዚህ አጋጣሚ ብሩኬ ማለት ነው ያው ሶስት መቶ ሺህ ስለገባ ደስ ብሎናል፣ ኮንግራጆች ብለናል። በጣም ነው ደስ ያለን። አንድ ሚሊዮን ትገባላችሁ። በነገራችን ብሩኬና ሃይሚ ጭቅጭቃቸው ራሱ የእውነት ይናፍቃልና የዛ ሳሪ እንግዲህ ብድሩ የማይመልስ ልጅ አይወለድ ነው የሚባለው፣ አደለም ብሩኬ? እንግዲህ ሀይሚቾን ካሜራ ደብቆ አበርሽ ካላደርኩኝ ሞቼ ይገኛለው እዚሁ ነው የምናድረው በማለት እንግዲ ሀይሚን ሲያስጨንቃት ቆይቶ ነበረ። ሀይሞቾም አረ በፍጹም አይሆንም፣ ወን እኔ ሶፋ ላይ ወን አንተ አድጋ ላይ እንተኛለን እንጂ በዚህ እድሜ አደንም፣ ከአንተ ጋር ከወንድሞቼ ጋር እንኳን እምተኛበት ሰዓት አደነም ያለውበት እድሜ፣ በፍጹም ምን አስበክ እንደመጣክ ምን አቃለው፣ አብረን ማደር የለብንም፣ በማለት እንግዲህ የሴትነት መብቷን አስከብራለች። ሀይሚቾ ማለት ነው። በዚህ አጋጣሚ ማለት ነው አንዳንድ ኮሜንቶች ያው ፈታ አድርጋቸውኛል። ብሩኬ ምን ነው ያንተም ጸጉር እኮ እርጥብ ነው። ሀይሚ ሻወር ቤት ነበረች እና ያንተም ጸጉር እኮ እርጥብ ነው። እስካሁን ምንም አልተፈ አልፈጠረም እያልክ ነው እንዴ? ብሩኬ እኛን እስከ መቼ ትሸውዱናላችሁ? የምትሉን ኮሜንቶች አሁን የኮሜንት ማንበብ ውስጤ ነው። በቃ ቪዲዮ እያየው ኮሜንት ማንበብ ደስ ይለኛል እና የምትሉ ልጆች በዚህ አጋጣሚ ማለት እሱን እኛ አናቅም፣ ግን እኔ ሀይሚቾ እንደዚ አይነት ልጅ አትመስለኝም። በእርግጥ ሀይሚና ብሩኬ ያው ረጅም ጊዜው ናቸው አይደል በፍቅረኛሞችነት እና እንግዲህ ጉዳይ ይፈጸም አይፈጸም እንግዲህ እኛ የምናውቀው ነገር የለም። ግን ኮሜንታችሁ ቅመሞች ያው ፈታ ነው የምታደርጉን። እኛ ያው እኛ ግን ማለት ነው በዚህ አጋጣሚ ሁለቱ በፍቅር በሰላም ሲመጡ ጭቅጭቃቸው ራሱ በነገራችን የፍቅር ነው የብሩኬና የሀይሚ ማለት ነው እና በጣም ነበረ ደስ የሚለው ጭቅጭቃቸው ራሱ ይናፍቃል። በዚህ አጋጣሚ እንዲህ በፍቅር ደግሞ ሲመጡን እንደ ሲናና በዚህ አጋጣሚ ደግሞ ብዙዎቻችሁም ቡርኬ ለምንድን ነው የዛችኛዋን ልጅ ህይወታችሁን የምትመጠብጠውን ልጅ ቴክስቷን ለምን ትመልሳለህ? አንዳንዶቻችሁ ደግሞ ፎታዋን ስጠንና በየቲክቶኩ የተገለበጠ ፎቶ ይሰራባትና ራሷን በፈቃደኝነት እንድታጠፋና ድርጋት የምትሉን ኮሜንቶች እያየሁ ፈታ እያልኩ ነበረና ትክክል ናቸው። ቡርኬስ ራሱ ለምን ያቺ ህይወታችን ውስጥ ገብታ እየበጠበጠች ልጅ ያለች የሚለውን ልጅ ለምንድን ነው ቴክስቷን የሚመልሰው? ይሄም ትክክል ጥያቄ ነው። አንዳንድ ልጆችም ለምን ቴክስቷን ትመልሳላችሁ እያላችሁ ነው። እና በትክክል እኔም ሀሳባችሁን እጋራለሁ። እና በነገራችን የዛሬው ቪዲዮ ለየት ያለ ነው። ሀይሚ ቆፍጣና እኮ ናት፣ ኮስታራ ናት፣ ራሷን ራሱ እንዴት ሽሙንሁን እንደምታደርግ በእርግጥ ፍቅረኛሞች ሆነው ብሩኬና ሀይሚ ረጅም ጉዞ ተጉዘዋል እስካሁን በጭቅጭቅም። በነገራችን እኔ እኮ ማለት ነው ሀይሚጋና ብሩኬ ጭቅጭቅ በጣም የበዛው መሀላቸው ላይ በጣም ፈተና የበዛባቸው የእውነተኛ ፍቅር ስለሆነ ነው። ብሩኬን በጣም ስለሚወዳት ተማሮባት ተጨቃጭቀው ምን ብለው ማላቸውም ሰው ገብቶ ጥሏት አይሄድም። ፍቅር ማለት ይሄ ነው። በቃ ጥሏት አይሄድም። ዞሮ አንድ ናቸው። ሀይሚም እንደዛው በቃ ምን አልፈልግም በቃ ከህይወት ራቅ ብላ ተጨቃጭቀው ማላቸው ላይም ሰው ገብቶ ብዙ ሆነው ዞረው አንድ ናቸው። ታዲያ እውነተኛ ፍቅር እንደዚህ ነው። እውነተኛ ፍቅር ብዙ ፈተና ይበዛበታል። እና እኔ የሃይሚንና የብሩኬን ፍቅር ያየሁት እንደዛ ነው እንጂ በቃኝ፣ በቃ ተባብሎ የሚራራቁ ሰዎች አይደሉም። ምክንያቱም ሁለቱ ጋር የእውነት የማዋደድ እና የእውነት መፈላለግ፣ የእውነት ፍቅር ስላለ ማለት ነውና ሀይሜቾ እና ብሩኬን አለማውደድ አለማድነቅ፣ ንፍግነት ነው። ሀይሚ ግን ትንሽ ኃይለኝነትሽን ቀስቀስ አድርጊ። ሁለታችሁም እሳትና ጭድ ከሆናችሁ ከባድ ነው እና አንቺ ትንሽ እንደ ሴትነትሽ እንደ ትንሽነትሽ ቀዝቀዝ ብለሽ ነገሮችን ለማሳለፍ ነገሮችን ተወያይቶ ለመፍታት መሞከር አለብሽ። እንደ ሴት ብዬ ነው ማስበውና የዛሬ ፈተና ነው በሉት። እንግዲህ ሀይሚች ተፈትናለች። ፈተናውን ግን ከዚህ በፊትም ይኑር አይኑርም ማላቸው ለሌላ ችግር ባላቅም የዛሬውን ፈተና ግን ሀይሚ ያልፈዋለች። እውነት ለመናገር ማለት ነው። በቃ እኔ ሶፋ ላይ ተኛለው፣ አንተ አልጋ ላይ ተኛም ቢካልከኝ፣ ምን አስበህ እንደመጣ አላቅም። እኔ እንኳን ከአንተ ጋር ከወንድሞቼ ጋር እንኳን አሁን ባለውበት እድሜ አብሬ መተኛት የማልችልበት እድሜ ላይ ነው። ማለትም እንደሆነ ገብቷቸዋል። ደርሳለች ሴት ልጅ ናት የደረሰች ናትና፣ ምን እንደሚፈጠር አይታወቅም እንደዛ ለማለት ነውና፣ ሀይሚቾ ከፈተና እውነት ለመናገር አልፋለች ብዬ ነው የማስበው። ብሩኬም ደግሞ የሚጠረጠር ልጅ አደለም። እውነት የሚጠረጥ ብሩኬ የእናቱ ልጅ የእውነት ጀግና እኮ። እኔ በነገራችን ላይ ብሩኬ በጣም ነው ደስ የሚለኝ። የሆነ በቃ የለም ታጋሽ ነው። እንዲህ የሆነ ለአምስት ደቂቃ ስሜቶች ምናምን ሴት ልጅ መጫን የማይፈልግ አይነት ልጅ ነው። የሴት ልጅ ክብር ይጠብቃል። እውነት ነው ምላችሁ። ከዚህ የበለጠ ምን አለ? የእኔ አምስት ደቂቃ ስሜት ማሸንፍ አይነት